ይደውል ይመስገው። ሰላም ሰላም፣ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታችሁ ይብዛ። በዛሬ ትምህርታችን በዛሬ ክፍለ ጊዜያችን እጀላቸው የመጣሁትን የአማርኛ ውህድ ድምፆች ወይም ፊደላት እና እንዲሁም ደግሞ ቅጥያ ምንድን ነው የሚለውን በደንብ አሳያችኋለሁ። የትምህርት የሚሆነው ለሞካሪዎች ለሚሆን ነው። ፊደላቶችን ለምታውቁ ነገር ግን አገጣጥማችሁ ለማንበብ ለሚቸግራችሁ ነው የሚሆነው ማለት ነው። ይህ መጽሐፍ ከዚህ ላይ እንደምታዩት የአንደኛ ክፍል መጽሐፍ ነው። መጽሐፉን የምትፈልጉ ቴሌግራም ላይ እየገባችሁ ቪዲዮ ላይ በምናስተዋውቀው ስልክ ቴሌግራም ላይ ግቡና ሀይበሉኝ እልክላችኋለሁ የምትፈልጉት። አሁን ቀጥታ ወደ ትምህርታችን እንሄዳለን። ኦኬ ከዚህ ላይ እንደምታዩት ክፍለ ጊዜ አስር ይላል። ክፍለ ጊዜ አስር ውህድ ድምጾች ይላል። ውህድ ድምጾች ወይም ደግሞ በባለፈው የሰራውላችሁ ቪዲዮ አለ ውስብስብ ፊደላት ብዬ የሰራውላችሁ ቪዲዮ አለና ያንን ተመልሳችሁ ማየት ትችላላችሁ። ስለዚህ እነዚህ ውህድ ድምጾች የተመሰረቱት ከምንድን ነው? ከሁለት ድምጾች ነው ማለት ነው። ሶ ከዚህ ላይ እናንባቸው። ሏ የመጀመሪያዋ፣ ሟ ከዛ ሯ፣ ከዛ ሷ እነዚህን ይመስላሉ ማለት ነው። ስለዚህ ከዚህ ላይ ያሉትን ፊደላት ቃል እዚህ ላይ መሰርቶባቸዋል። እናነባቸዋለሁ አንድ ባንድ። የመጀመሪያው ምንድን ነው የሚለው? በሏ ት በሏ ት። ስለዚህ ሏ የምትለዋ ከዚህ ላይ ቃል መስርተንባታል ማለት ነው። መሀል ላይ ስለሆነች ነው እንጂ ሶ ከቀጣይ ደግሞ ሟ ሟ። ሁለቱን ስንጽፎ በአንድ ላይ ምን የሚል መንባብ ይሰጠናል? ሟ ሟ። የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ከዚህኛው ላይ ደግሞ ሷ በሚለው ነው ቃል የመሰረት ነን። ሷ ሷ መጨረሻ ላይ ያለች ዋይች ነች። ል ብ ሷ ልብ ሷ። ስለዚህ ቃል መሰረት ነን በየትኛው ሷ በሚለው በዚኛው፣ ማለት ስ ዋ በሚለው ስ ዋ፣ ከስና ከዋ የሚል ፊደል ወይም ድምፅ የተመሰረተ በአንድ ላይ ሷ ስ ዋ ይህን አይነት ድምፅ ነው ያለው። ስለዚህኛውን ወደ አንድ አመጣ ነው ማለት ነው። ይሄ ነው ውህድ ድምፅ የምንለው ማለት ነው። ሷ ይው ስዋ የሚለውን ወደ ሷ አመጣ ነው ማለት ነው። ስለዚህኛው በአንድ ላይ ልብ ሷ ልብ ሷ ነው የሚለው። ከዛ ከዚህ ላይ ሯ በሚለው ደግሞ ቃል ስንመሰረት በዚህኛው ባህ ሯ መጨረሻ ልን ያለች እስጋ እንደምታዋት ይህን ይመስላል ማለት ነው። ሌላው መልመጃ ስምንት ይላል። መልመጃ ስምንት ምንድን ነው የሚለው ደግሞ፣ ቅጥያዎችን ለዩ ነው የሚለው ቅጥያዎችን ለዩ። በመጀመሪያ ቅጥያ ማለት ምንድን ነው? ቅጥያ ማለት ከዋና ቃሉ ላይ እየጨመርንን በፊት ሊሆን ይችላል፣ መሀል ላይ ሊሆን ይችላል፣ ፊደላቶችን ጨምረን የቃሉን ልናሰፋበት የምንችል ማለት ነው። ሶ ከዚህ ላይ አሁን የመጀመሪያ እሷ የሚላለ እሷ ከሚለው ላይ ይህን በምንጨምርበት ሰዓት ምን ይሆናል ስናነበው? የእሷ የእሷ ይሆናል። የምትባለዋ ከዚህ ላይ የምትለዋ ፊደል ቅጥያ ናት ማለት ነው። ቅጥያዎች መሀል ላይ ሊገቡ ይችላሉ፣ መጨረሻ ላይ ሊገቡ ይችላሉ፣ እንዲሁም መጀመሪያ ላይ ሊመጡ ይችላሉ። ስለዚህ አንዳንዴ ዋና ቃሉን ማንበብ ከቻላችሁ ቀጣት ቀጥታ የምትጨምሩት ቅጥያዋን ነው ማለት ነው። ብዙ ጊዜ በጣም ኮምፕሌክስ ይመስላችኋል ዋና ቃሉን በደንብ ማንበብ ከቻላችሁ ቅጥያዎች አንድ ልትሆን ትችላለች፣ ሁለት ፊደል ሊሆኑ ይችላሉ፣ ሶስት ሊሆኑ ይችላሉ፣ መጀመሪያ ላይ ሊመጡ ይችላሉ፣ እንዲሁም መጨረሻ ላይ ሊመጡ ይችላሉ ማለት ነው። ሶ ዋና ቃሉን ካነበባችሁ በኋላ ከዛ የሚጨመረውን ቅጥያ መጨመር ነው ስታነቦ ማለት ነው። ለምሳሌ ከዚህ ጋር ከምትላለች አሁን ቅጥያ ነች። ከዛ ይህ ወ ለ ጋ ወ ለ ጋ ሶ ይሄችኛዋን ስንጨምርበት ከወለጋ ይሆናል ማለት ነው። ይው ከዚህ ጋር ወጥቶታል፣ ከወለጋ። ስለዚህ ቅጥያ ማለት እዚህ ጋ ከነች ማለት ነው። ከዚኛው ላይ ደግሞ ከሱቅ ከሱቅ። ስለዚህ ሱቅ የሚለው ዋናው ቃል ነው። እዚህ ጋ ቅጥያዋ ማነች? ከነች። ስለዚህ ከ ከዚህ ላይ እንደዚህ እንዳወጣው ከአለች ከዛ ሱቅ ብቻውን ማለት ነው። ስለዚህ ይህን ይመስላል። ከዚህ ላይ ደግሞ ለ ከዛ ሰ ሰው ለሰው ይላል። ለከዚህ ላይ ቅጥያነች። ከዛ ሰው የሚለው ዋና ቃል ነው ማለት ነው። ሰው የሚለው ዋና ቃል ነው ማለት ነው። ስለዚህ በዚህ መንገድ ታነቡታላችሁም። ሌላው ክፍለ ጊዜ አስራ አንድ ይላል። ከዚህ ላይ እንደምታዩት ክፍለ ጊዜ አስራ አንድ ውህድ ድምፆች ነው። አሁንም ከላይ እንዳየናቸው ውህድ ድምፆች። እነዚህን እናነባቸዋለን። የመጀመሪያዎች ሿ ሿ፣ ከዛ ቋ ቋ፣ ከዛ ቧ ቧ፣ ከዛ ቷ ቷ። እነዚህን ይመስላሉ። ቃል ስንመሰረትበት ሿ በሚለው ሿ ሿ ሿ ሿ፣ ቋ በሚለው ቋንንቋ ቋንቋ፣ ከዛ ቧ በሚለው ቧንቧ ቧንቧ ቷ በሚለው ፊቷ ፊቷ ልክ እንደዚህ ታነባላችሁ ማለት ነው ከዚኛው ላይ ደግሞ መልመጃ ዘጠኝ ነው የሚለው መልመጃ ዘጠኝ ቅጥያዎችን ለዩ ነው ከዚህ ጋር ያው ትዕዛዙን ተከትላችሁ ስትሄዱ የእናንተ የምንባብ ክህሎታችሁ በደንብ እየዳበረ ሄዳ ማለት ነው ስለዚህ ቧንቧ ከሚለው ላይ ይህን ጨምረን በአንድ ላይ ይህ ቧንቧ የቧንቧ ይው ይችኛዋ ማለት ነው። የጨመርናት ቋንቋ ከሚለው ላይ ከቋንቋ ከቋንቋ የጨመርናት የትኛዋ ነው? ይችን ነው ከ እሺ፣ ፊቷ ከሚለው ላይ በንስን ጨምራት በፊቷ በፊቷ ይኸው ይችን ነው የጨመርናት ማለት ነው። ከላይኛው ጋር የጨመርናቸው አንዳንድ ፊደል ነው የጨመርነ ማለት ነው። ከዚህ ላይ ደግሞ ክፍለ ጊዜ አስራ ሁለት እንደምታዩት ውህድ ድምፆች አሁንም እችኛ ማነች ቿ ቿ እቺ ኗ ኗ ከዛ ኛ ከዛ ኳ ኳ ሶ በእነዚህ ደግሞ አሁንም ቃል እንመሰረታለን ማለት ነው ቿ ቿ ቿ ቿ ቿ ኗ ኗሬ ኗሬ ኛ በሚለው ደግሞ ሞኛ ሞኛ ችኛዋ ማለት ነው። ሞኛ ኳ ኳስ ኳስ ሶ ከዚህ ላይ ይሄ አሁን ከዚህ ቃል የመሰረትንበት ነው ማለት ነው። በእነዚህ ቃል መስረተናል ማለት ነው። ው ልክ በዚህ መሰረት ማለት ነው። ከዛም ከዚህ ላይ መልመጃ ስር ቅጥያዎችን ለዩ ነው የሚለው ልክ እንደ ቅድሙ ነው። ተመሳሳይ ነው ግን ፊደላቶቹ የተለያዩ ስለሆኑ በየሁላቸው ቃል እየመሰረትን ነው ማለት ነው። በደንብ እንዲገባቸው ቅጥያ ውን እንለያለን። ለምሳሌ እዚህ ጋ አንድ ቁጥር ኳስ ኳስ ይልና ህን ይጨምራል እዚህ ጋ ይችኛዋ ቅጥያ ናት ማለት ነው። ቅድም መጀመሪያ ላይ ነበር ቅጥያ ያደረግነው አሁን ደግሞ መጨረሻ ላይ አሁን ደግሞ መጨረሻ ላይ ከዚህ ላይ ሲለይልን ኳስ አለና ይችኛዋ ህ ብቻዋን ተቀመጠች እቺ ምንድነች? ቅጥያ ናት ማለት ነው። ቅጥያ ናት ስለዚህ ስታነቡት ኳስ ህ ኳስ ብላችሁ አጨርሱም ህ መድገም አለባችሁ። ኳስህ ኳስህ የሚል ይሰጠናል። ከዚህ ጋር ደግሞ ኳስ ሽ ኳስ ሽ። አሁን የተጨመረች ደግሞ የተዋነች ሽ ይችኛዋ ናት ማለት ነው ሽ። ከዛ ሶስት ቁጥር የኳስ የኳስ ከዚህ ላይ ደግሞ መጀመሪያ አይነት የጨመረ ነው። ማናት እሷ የ ኳስ ከሚለው ላይ የ የሚል ጨመርንበት ማለት ነው። በደምብ ግልጽ እንደሆነላችሁ እርግጠኛ ነኝ። ስለዚህ ከታችም ሌላም አለ። ከፈለግ ጊዜ አስራ ሶስት ውህድ ድምፆች ተመሳሳይ ነው እንደቅድሙ። እነዚህ ደግሞ ዟ ዧ ዷ ጇ እንድድገማቸው፣ ዟ ዧ ዷ ጇ ቋ የሚል ልምጽን ያለው ማለት ነው። እሺ በእነዚህ ደግሞ ዟ በሚለው ዟ ሪ ዟሪ። እሺ ዟ በሚለው ዟ ዟ ትርጉም የለውም። ዷ በሚለው ዘመዷ እኛው ማለት ነው። መጨረሻ ላይ ሲሆን ዘመዷ ዘመዷ። እጇ በሚለው እጇ እጇ የው ስለዚህ እነዚህን ደግሞ አሁንም ቅጥያ እየጨመረ እናያለን ማለት ነው። መልመጃ 11 ቅጥያዎችን ለዩ። ቅጥያዎችን ለዩ። ስለዚህ አንድ ቁጥር ስራ ው ስራው ስራው ከሚለው ላይ ው ምንድነው? ቅጥያ ነው ማለት ነው። ው ምንድነው? ቅጥያ ነው። ዟሪ ው ዟሪው ከዚህ ላይ ደግሞ ው የሚለው አሁንም ቅጥያ ነው ማለት ነው ስም ህ ስምህ እዚህ ላይ ደግሞ ህ ምንድን ነው ቀጥያ ነው ማለት ነው ሌላው አሁንም ውህድ ድምፆች ክፍለ ጊዜ አስራ አራት ውህድ ድምፆች ጧ ጯ ጿ ፏ እንድገማቸው ጧ ጯ ጯ ፏ ኦኬ እነዚህን ማ አሁንም ቃል እንመሰርታለን። በነዚህ ማነው ጧ የሚለው ይኸው ጧፍ ጧፍ። ከዛ ፏ ይሄኛው ፏ በሚለው ፏፏቴ ፏፏቴ። ከዛ ጯ በሚለው እዚህ ላይ ጯሂ ጯሂ ጸዋ በሚለው ከዚህ ላይ ጿሚ ጿሚ ጿሚ ይላል ማለት ነው እንደዚህ እያደረጋችሁ እናንተም እየጻፋችሁ ተለማመዱ ከዚህ ላይ ደግሞ መልመጃ አስራ አንድ ቅጥያዎችን ለዩ ነው የሚለው አንድ ቁጥር ምን ይላል ፏፏቴ ዎች ፏፏቴ ዎች ስለዚህ እዚህ ላይ ዎች የሚለው ነው ቅጥያ የተጨመረ ይህ ቅጥያ ነው ዋና ቃሉ እዚህ ላይ ፏፏት የሚለው ነው ማለት ነው። ሁለት ቁጥር ጧፍ ህ ጧፍህ። ስለዚህ ከዚህ ላይ ህ ናት የተጨመረች ጧፍ ዋና ቃል ነው። ከዚህ ላይ የጧፍ የጧፍ ይችኛዋ የተጨመረች ናት የ ሌላው ይሄኛው ጧፍ የሚለው ዋና ቃል ነው ማለት ነው። ስለዚህ ይሄን ይመስላል። ሌላው ክፍለ ጊዜ አስራ አምስት ውህድ ድምፆች ኳ እና ጓ ሲኛዋ ብዙ ልጆች ን ብላችሁ ትይዟታላችሁ። ን አይደለችም፣ ሲኛዋ ጓ ነች። በደንብ አድርጋችሁ ልዩነታቸውን ማወቅ አለባችሁ። ን የስድስተኛው የነቢ ቤተሰብ ይችን ትመስላለች። ብዙ ጊዜ ልትመሳሰልባችሁ ትችላለች። ስለዚህ ይችኛ ጓ ነች። ጓ ስለዚህ ኋ በሚለው እዚህ ላይ ኋላ ኋላ ጓ በሚለው ጓንት ጓንት። ስለዚህ ከዚህ ጋር ደግሞ በመሰረት ናቸው ቃላቶች። ቅጥያዎችን እንለያለን ማለት ነው። ቅጥያዎችን እንለያለን። አንድ ቁጥር የጓንንት ልክ እዚህ ላይ አሁን ማየት ትችላላችሁ። ንና ጓ ልዩነታቸውን ችኛዋ የመጀመሪያዋ ጓ ነች። ችኛዋ ግን ን ነች ን። ስለዚህ በደንብ ልዩነታቸውን ማወቅ አለባችሁ። የጓንንት ስለዚህ የምትለዋ ቅጥያ ናት ማለት ነው። እኛዋ እኛው ደግሞ በጓንት በጓንንት። ስለዚህ በምንድን ነው ቅጥያ ነው። ከኋላ ከኋላ ከምንድን ነች? እዚ ጋ ቅጥያ ነች። አራት በኋላ በኋላ በምንድነች? እዚ ጋ ቅጥያ ነች። ስለዚህ በዚህ መንገድ እራሳችሁን ማለማመድ ትችላላችሁ ማለት ነው። ቅጥያዎችን እየጨመራችሁ እየቀነሳችሁ እንደዛ ስታደረጉት በደንብ ፈጣን አንባቢ ትሆናላችሁ ማለት ነው። ሶ ለዛሬ ትምህርታችን ያሳየዋቸው ቅጥያዎችንና እንዲሁም ውስብስብ ውህድ ድምፆች የሚባሉትን ነው። በደንብ ግልጽ እንደሆነላችሁ እርግጠኛ ነኝ። ይህ ቪዲዮ ተመችቷችሁ ከሆነ ላይክ እና ሰብስክራይብ በማድረግ ለሌሎች እንዲዳርስ አድርጎ። ሶ በቀጣይ ቪዲዮ እንደዚህና መሰል ለተለያዩ ለእናንተ የሚያግዟችሁን